ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ እዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ተጋብዛለሁ። መልካም ቆይታ። ምሽት ላይ ቱርካን የሚኔን ልጅ እያጫወተች ነው። በሩን ከፈታ አድርጎም ሶመርም ይደርሳል። ፊት ስትነሳውም ሶመር ወደ ቁም ሳጥኑ ገብቶ የሚተኛበትን ልብስ መምረጥ ይጀምራል። በመጨረሻም እምኔ ክፍል ገብታ ተኛ ስላለችው ልብሱን የሚለብሰውን ልብስ ይዞ እየተራመደ ወደ በሩ ጋር ሲሄድ ቱርካንም ትናገራለች። ሶመር፣ ህፃኗን እኮ በፍጹም ልትመለከታት አልቻልክም። ወደዚህ ቤት ከተመለስክ ጀምሮ አንድ ጊዜ እንኳን አላያትም፣ አልታቀፍካትም። እሷ እኮ ትፈልጋለች። ልጅህ እኮ ነች። አንተ ግን ልታያት እንኳ ፈቃደኛ አልሆንክም። ማየትና መታቀፍ አልችልም። ይውልሽ እረፍት የሚባል ነገር ልጅቷ አላገኘችም። ይውል እናቷን ትፈልጋለች፣ ትክክለኛ እናቷን ትፈልጋለች። ይሁንና ግን እናቷ ከጎና አይደለችም። ቢያንስ ቢያንስ ይኸውልህ የቤተሰብነት ኃላፊነትን መወጣት አለብህ። ቢያንስ አንተ ታቀፋት፣ አባቷ ነህ። ይኸውልሽ ምንም አይነት ፍቅር እንደማያቅሰው እንዲሁም ደግሞ ኃላፊነቱን እንደማይወጣ ሰው አድርገሽ አትናገሪ። ልጅ እንደሆነች በደንብ አድርጌ ያውቃለሁ። ነገር ግን እንደዚህ ማደርገው ይኸውልሽ እሷ እንደዚህ እንድትሆን ያደረግኩት እኔ ነኝ ብዬ ስለማስብ ነው። የጥፋተኝነት ስሜት ስለተሰማኝ ነው አይኖቿን እንኳን ለማየት የተቸገርኩት። በአንተ እንዝህላልነትና ጥፋተኝነት ምክንያት ይህች ልጅ መቀጣት የለባትም ሶመር። ይህች ልጅ የማሰቃየትም ሆነ ፍቅር ያለመስጠት መብት የለም። ልትንከባከባት ይገባል። እንደውም ልንገርህ ጥፋተኝነትም ሰማ ከሆነ ፍቅርና እንክብካቤ ልሰጣት ይገባ ነበር። አዎ ጥፋተኝነት ከተሰማ እንደዛ አድርግ። ቢያንስ ቢያንስ ራስህን ከመቅጣት የተወሰነም ቢሆን እረፍት ይሰጣል፣ መጽናኛ ይሆናል። በመጨረሻም ቱርካን የሚኔን ልጅ ለሶ መር ታስታቅፈዋለች። ካስታቀፈችውም በኋላ አዘጋጅቶት የነበረውን የሚለበስ የሌል ልብስ ይዛውም በመጨረሻ ቱርካን ወደ ውጭ ትወጣለች የሚኒ ልጅና እሱን ትታ ሶመርን በመጨረሻ ሌሊት ከህፃኗ ጎን ሆኖ አብሯትም ይተኛል ሌሊት ላይም ህፃኗ ማልቀስ ትጀምራለች እንቅልፉ ከነቃ በኋላም እሷን እየተንከባከበ ሌሊቱን ያሳልፋል በመጨረሻም ልጅቷ ከተኛችለት በኋላ ቱርካን ወደተኛችበት ሳሎን ሶፋ ላይም የቱርካንን አተኛኝ እየተመለከተ ሶመርን በጣም ያዝናል በመጨረሻም ከጎኗ ሆኖ እሷን እያየ በትከሻዋ ላይም ደግፍ ብሎ ይተኛል በነጋታው ጠዋት አይላ ምግብ አዘጋጅታላት ለቱርካንም ትሰጣታለች። ቱርካንም መመገብ ትጀምራለች። አይላ በጣም ደስ እያላት ፈጣሪ ይመስገን አላ ይመስገን፣ በእውነት በመጨረሻም ትንሽ ምግብ መመገብ ጀመርሽ ከብዙ ቀን በኋላ። ቱርካን ዛሬ ገና በላሽ። ትንሽ ደግሞ ብሰራልሽስ፣ እንቁላል ነገር ብሰራልሽስ ትበያለሽ? ይበቃኛል፣ ይበቃኛል አይላ አመሰግናለሁ። እያወሩ ባለበትም አቶ ዛርም ይደርሳል አይላም ከነሱ ነጠል ብላ ትሄድላቸዋለች። የእኔ ልጅ ለምን ብቻሽን እዚህ ጋር ትበያለሽ? ወደ እኛ የምግብ ጠረጴዛ፣ ሁሉም ቤተሰብ ወደሚሰበሰብበት ለምን አትመጭም? አብረን ልክ እንደ ቤተሰብ ቁርስ ብንበላ እያለ ሲናገር ብዙም ደስተኛ ሳትሆን ዝም ትላለች። በመጨረሻም አቶ ኦዛር ከሷ ፊት ለፊት ወንበሩን ሳብ አድርጎ ይቀመጣል። አሁንም እንደተናደድሽና እንደ ተበሳጨሽብን ነው? ይቅርታ አላረግሽልን? አቶ ኦዛር በአንድ የምግብ ጠረጴዛ ላይ እኮ የሚቀመጠው ቤተሰብ ሲሆን ነው፣ እርስ በርስ መተማመን እንዲሁም ደግሞ ፍቅር ሲኖር። ከዚህ በተጨማሪ ደግሞ በመሀል ምንም አይነቱ ሸሳ አይኖር ሲቀር ነው፣ ሰላም ሲኖር። እንደዛ አብሮ መብላት የሚቻሉ ደስ የሚለውም እንደዛ ሲሆን ነው። እኔ ግን ያንን ነገር ማድረግ አልቻልኩም። ቤተሰብ ሲባል የውልህ አቶ ኦዛር መከዳዳት አንዱ በአንዱ ላይ መዋሸት የለበትም። መተማመን ሲኖር ነው። በእውነት የኔ ልጅ ቤተሰብ ማለት ምን ማለት እንደሆነ በደንብ አርገሻ አብራር ተሸዋል። ነገር ግን ተጨማሪ ነገር ያስፈልገዋል። አንቺ ያልሽው ብቻ በቂ አይደለም። ተጨማሪውን ነገር እኔ ልንገርሽ። አንድ ቤተሰብ ውስጥ አንድ ጣራ ውስጥ ከኖርሽ ምንም አይነት በመሀል ችግር ቢኖር አስቸጋሪ ነገሮች ቢኖሩ ተወደደም ተጠላም ቤተሰብ ቤተሰብ ነው ቱርካን። የግድ አብሮ መኖር አለበት። ችግር ስላለ ከቤተሰብ መነጠል ጥሩ አይደለም። ቤተሰብ ደግሞ ሁል ጊዜም ቢሆን ደስታ አለው ማለት ደግሞ አይደለም። መጋጨት መጣላት ሀዘን ደስታ ሁሉ ነገር አለ። ምናልባት አንተ የተናገርከው ነገር አቶ ዛር ትክክል ሊሆን ይችላል። ይሁንና ግን የኔ አስተሳሰብ እና የአንተ አስተሳሰብ በፍጹም ሊገናኝ አልቻለም። እኔ እያልኩ ያለሁት በቤተሰብ ውስጥ ችግር ወይም ደግሞ ሀዘን አይኖርም ማለት ያደለም። በእርግጠኝነት ይኖራል። ነገር ግን መካካድ እና በውሸት የተሞላ ቤተሰብ ማለት በጣም የተለያየ ነገር ነው። መተማመን ከሌለ ቤተሰብ ውስጥ በጣም ከባድ ነው አብሮ መኖር። ይኸውልሽ የኔ ልጅ አንቺም አንድ ቀን ቤተሰብ ትመሰርቻለሽ፣ ከልጄ ጋር ቤተሰብ ይኖርሻል። ያለፈውን ነገር በሙሉ ረስታችሁ የራሳችሁ የሆነ ደስተኛ ቤተሰብ ትገነባላችሁ። አባቴ ኦዛር እኔ ክብሬ እንድነካ መቼም ቢሆን አልፈቅድም። ክብሬ ዝቅ እንዲል መቼም ቢሆን አልፈልግም። ነገር ግን የውልህ ስለ ልጅ ስለ ሶመር ምንም ነገር አትንገረኝ እባክህ። ስለሱ ምንም ነገር መስማት አልፈልግም። አንቺ እንዳልሽ ይሆናል እንግዲህ እያለ እየተናገረ የተናገረ የቱርካንን እጅ በእጁ እንዳበስ እያደረገ ይኸውልሽ፣ የኔ ልጅ፣ አንቺ ምንም ወሰንሽ፣ ምንም ሁል ጊዜም ቢሆን የአንቺን ውሳኔ አከብራለሁ። እኔ ይህን ነገር ማወቅ አለብሽ። የፈለግሽውን ነገር መወሰን ትችያለሽ። አመሰግናለሁ እያለችም ቱርካን ትናገራለች። በመጨረሻ ወዛርም ሄዳል። ቀላይ ቱርካን የሚኒ ልጅ እያጫወተች እየተንከባከበች ባለበት ሩችያንን በሩን ከፍታ ትገባለች። በጣም እያለቀሰች ነው አይደለም ቱርካን። አሁን ልትረጋጋ አልቻለችም። ምጪ ይሳለች አንቺ እስኪ ላግዝሽ፣ አንቺ ልታቀፋት እያለችም ሩችያን ማጫወት ትጀምራለች። በርግጥ ይኸውልሽ ሩችያን ስታቀፋት ትረጋጋለች። የተወሰነ መረጋጋት ስሜት አላት። ነገር ግን አልጋ ላይ ሳስቀምጣት በፍጹም አትረጋጋም። ማልቀስ ትጀምራለች። አልጋ ላይ መተኛት በፍጹም አልፈለገችም። እንክብካቤና ፍቅርን የፈለገችው ይችልች ለፈጣሪ ብለሽ ቱርካን በድጋሚ እንደዚህ አትናገሪ እባክሽ ምን አስር ጊዜ መናገር እንደዚህ አይነት ነገር ይመስለኛል። ይኸውልሽ እናት ሩቻን ልጅቷ የራሷ የሆነ የህፃን አልጋ ትፈልጋለች። እዚህ ትልቁ አልጋ ላይ መተኛት አፈልግም። ሳያስፈልጋት አይቀርም የህፃን አልጋ። ገና ላልተወለደ ልጅ ስለዛ አልጋ ከማሰብ ለተወለደችዋ ልጅ የህፃን አልጋ መግዛት የተሻለ ይሆናል እያለችም ቱርካን ትናገራለች። አንገዛም፣ አንገዛም ቱርካን። ለዚች ለህፃን ልጅ ይኸውልሽ አልጋ መንገዛላት ከሆነ እናቷ በፍጹም ከዚህ ቤት አትወጣም እያልኩች ነው ቱርካን። ለዛ ነው ያልገዛሁት እያለች ሩቻን ስትናገር ከኋላም ሶመር ይደርሳል። ገብቶ ሻልቶር ጋር የማልገዛው አልጋ ለዚህ ነው። እኛ ለዚች ህፃን ሳናስብ ቀርተን አይደለም፣ ነገር ግን ሚኔ የምትባልን ሴት መላቀቅ ስለምንፈልግ ለዛን ያልገዛንላት አልጋ ስለ አንቺም ስለምናስብ ነው። ስለ አንቺ ስለ ወደፊት ወትሽ፣ ስለዚህ አንገዛም፣ አልጋ የሚባል ነገር አንገዛም። ለእኔ ከማሰብ ይልቅ እናት ሩጭያን ስለዚች ህፃን ብታስቡ የተሻለ ነው የሚሆነው። ስለ እኔ ባታስቡ ይሻላል። ሶመርም ይናገር፣ እማ የተናገረችው ነገር ትክክል ነው። ለኪራዝ አልጋ አንገዛላትም። ከዚህ በተጨማሪ ደግሞ ሚኒን ብትሆን በጤንነት ትመለስ ወደ ቤት። ሚኒና እንዲሁም ደግሞ ኪራስ ሌላ ቤት ውስጥ ይኖራሉ። እናትና ልጅን ቱርካንም ከተመለከተች በኋላ ሁለቱንም ጥላቸው ትሄዳለች። ሶመርም በመማረር ሁኔታ እንዲሁም ደግሞ በጣም እየሰለቸው በረጅሙም ይተነፍሳል። በሌላ በኩል ደሪያ ትምህርቷን ጨርሳ እህታቸው ቱርካንን ለማየት ከዶኖች ጋር ሆነው ወደ ቤት የሚደርሳሉ። ስለተፈጠረው ነገርም እያስረዳቻቸው ደሪያም እየደጋገመኝ ትጠይቃለች። ምን ማለት ነው? ቆይ አልገባኝም። የሶመር ረዳት ሰራተኛ ነች አልሽኝ። እሱ ሰራተኛ ከሆነች ታዲያ ምንድንነው እሱ እንዴት እዚህ ቤት ሶመር ቤት እንዴት ትቀመጣለች? ምን ትሰራለች? ዶኖችም ትጠይቃለች። እሱ ሳይሆን ግራ የገባኝ ነገር እኔ ምን ልሰራ። ወደ እናንተ ወዳረፋችሁበት ሆቴል ደረሰች። መጀመሪያ የሁላችሁ ተረጋጉ። በቃ እህቶች ባካችሁ፣ የተፈጠረው ነገር ተፈጥሯል። በቃ ሁሉንም ነገር ሱት ደሪያም ኮስተር ውስጥ እያለ ትናገራለች። እህቴ እኛ እኮ ስለ አንቺ ስለምናስብ ነው እንደዚህ ምንጠይቅሽ። ለምንድን ነው ልጅቷ ስራሷን ያጠፋችው? ቆይ ይውልሽ ምን መሰልሽ ደሪያ፣ ልጅቷ ትንሽ ጭንቀት ነገር አለባት። ከዚህ ውጭ ሌላ ጥያቄ አጠይቁኝ ባካችሁ፣ የምትፈልጉትን ነገር ነገርኳችሁ አደለም እንዴ? ዱንሽም ትናገራለች። ደሪያ ተረጋጊ ባክሽ፣ እህቴ ተጭንቃለች። ከዚህ በተጨማሪ ተበሳይታል። ስለዚህ ደግመሽ ደጋግመሽ ጥያቄ አትጠይቂያት። በርቀት ላይም ከእናቱ ጋር ሆኖ ሶመር እያወሩ ነው። ሰረክ እያደረገችም ቱርካን ሶመርን ትመለከተዋለች። ይሁንና ግን ደሪያ በጥርጣሬ ግራ እየተጋባችም እህቷን ቱርካንን ትኩር ብላ ትመለከታታለች። ደሪያ ምን ሆነሻል? ቆይ ለምንድነው እንደዚህ የምታፈጭብኝ? ለምንድነው እንደዚህ የምታይኝ? እህቴ ቱርካን የሆነ ነገር ሆነሻል። ጥሩ ስሜት ላይ አይደለሽም። ደህና ነኝ አልኳችሁ እኮ ሁሉም ነገር ሰላም ነው። አሁን ምናልባት እርጉዝ ስለሆንኩ ሊሆን ይችላል፣ የተወሰነ የድካም ስሜት አለብኝ። ከዛ ውጭ ደህና ነኝ፣ ምንም የተፈጠረ ነገር የለም። እያለችም ሚስጥሩን ቱርካን መሸፈን ትጀምራለች። በመጨረሻም ጨዋታቸውን ከጨረሱ በኋላ እህቶቿ ከተቀመጡበት ተነስተው ወደ እነማየጋ ሄደን አልተጫወትንም እኔሄድ እያለችም ደሪያ ስትናገር፣ በጣም ጥሩ ደስ ይለኛል። እኔም ወደማየጋ ብሄድ ደስ ይለኛል አብሬያችሁ ሶመርም እዚህ ጋር ጣልቃ ገብቶም ይናገራል። ለምን አልሸኛችሁ? ምን ልሸኛችሁ? አይ ያንተ መሸኘት አያስፈልግም ሶመር፣ በታክሲ እንሄዳለን እያለችም ቱርካንም ትናገራለች። የእህታቸውን ንግግር እየተመለከቱ ደሪያ እና እንዲሁም ደግሞ ዶኑሽ ይረበሻሉ። እዚሁ ጠብቁኝ፣ በቃ ቦርሳይን ይዤ መጣሁ እያለችም እየተራመደች ቱርካን ስትሄድ ሶመርም ይከተላታል። ደሪያም ግራ እየተጋባች ለኑዶኑሽ ትነግራቸዋለች። በእርግጠኝነት የሆነ ነገር ሆናለች እህታችን ቱርካን፣ ሶመር እና እሷ ተጣልተዋል ማለት ነው። አየሽ ዶኑሽ፣ ነግሬሽ ነበረ እህታችን ጥሩ ስሜት ላይ አይደለችም እያልኩሽ ነበረ። እኔም እኮ ገብቶኛል ይኸውልሽ እሱም ይናገራል ሁል ጊዜ እኮ እኔ እንደማቀው ከሆነ በፍጹም ቱርካንን ሰው መርትቷት ወደ ሌላ ቦታ እንድትሄድ አይፈልግም። ሁል ጊዜም ቢሆን ከጎኗ መሆን ነው የሚፈልገው። ነገር ግን እንደዛ ብላ ስትናገር ምንም አይነት ምላሽ አልሰጣትም ዝም ነበር ያላት። ትክክል ነህ፣ ትክክል ነህ እያለችም ደሪያ ትናገራለች። የሆነ ነገር ተፈጥሯል። በመጨረሻም ቱርካን ወደ ገበያ እንደሄደች አንድ ሱቅ ውስጥ የህፃን ልጅ አልጋ፣ በጣም የሚያምር አልጋ ታያለች። በጣም ደስ ይላታል። በመጨረሻም ወደ ሱቁ ገብታ ከሻጩ ጋር ታወራለች። ከገዛችም በኋላ፣ አልጋውን ከገዛች በኋላ በጣም ደስ እያላት ወደ ታክሲው ላይም ታስጭነዋለች። አልጋውንም ይዛ ትሄዳለች። ወደ ቤትም እንደደረሰች ጌራስን ታቅፋ እገዛቸው አልጋ ላይ ታስተኛታለች። ይህንን ነገር ከኋላ ሆና ሩቻያንም ትመለከታለች። ልጅቷ እንደዚህ በሰላም መተኛት ትችላለች አሁን። ሁልጊዜም ቢሆን ከጎኗ ከልጇ ጎን የምትሆነው እናቷ ነች፣ እሷ ትመጣለች። አሁን እኔ አደለውም ሁልጊዜ ከጎኗ ሆኖ ብላለ ሩቻያን ስትናገር፣ ሩቻያንም እየተናደደች ዝም ብላም ጠላት ትሄዳለች። በመጨረሻም ቱርካንም ስልኳን አንስታ ወደ ሆስፒታልም ትደውላለች። ኤሎ፣ ቀጠሮ መያዝ ፈልጌ ነበረ። አዎ፣ እርግዝናዬን ያላሰብኩበት እርግዝና ነበረ። ስለዚህ ማስወረድ እፈልጋለሁ፣ ቀጠሮ እንዲያዝልኝ የደወልኩት መልካም። ምቤቴ፣ ስለዚህ ነገ መምጣት ትችያለሽ። ከሁለት ሰዓት ጀምሮ ክፍት ነው። ይመቸኛል፣ አመሰግናለሁ እያለ ስታወራ፣ ሶመር ደርሶ እየተራመደ ምሷ ጋር ይቀርባል። ከማ ጋር ነበር እያወራሻለሹ? እያወራሁት የነበረውማ ዶክተር ነው። ምን ቸክ ለመደረግ ነው? ስለ ልጅ ጤንነት ቸክ ልትደረጊ ነው? እያለም ይጠይቃታል። እንደዛ አይደለም ሶመር፣ በኔና ባንተ መካከል ስለተፈጠረው ልጅ የመጨረሻ መቋጫውን እያዘጋጀው ነው። ምን እያልሽን ያለሽ በፍጹም አልገባኝ ሶመር፣ ይኸውልህ ይህ ሕፃን በፍጹም አይወለድም ብላ ተናግራ ልትሄድ ስትል እጇንም ጥርቅም አድርጎ ይዘዋል። እየተናደደ ጥርሱን ነክሶ ይህን ነገር አንቺ መውሰናችም ወስኜዋለሁ። እጄን ልቀቀኝ፣ ደግሞ እጄን ልቀቀኝ። ማውራት አለብን። ይኸውልሽ እኔ እናንተ የምናውረው ነገር ምንም የሚቀር ነገር የለም። ይሄ የተጸነሰው ልጅ እኮ ያንችና የኔ ልጅ ነው። ያንቺ የብቻሽ ልጅ አይደለም። እኔ ደግሞ ይሄ ልጅ እንዲወለድ አልፈልግም፣ ልጁን አልፈልግም። ስለዚህ ግልጽ የሆነልህ ይመስለኛል እጅን ልቀቀኛውን ብላ ተናግራ እጁንም ምንጭቃ አድርጋ ካስለቀቀች በኋላ ጥላውም ስትሄድ ሶመር በጣም ተናዶ ከፊት ለፊቱ ያለውን የቁም ሳጥን መስታወት በቦስ ቅንብሎ ይጥለዋል። የሶመር እጅም ደም በደም ይሆናል። በሌላ በኩል ሳዲቅ በመጨረሻ ሚስጥሩን ደርሶበት ልጁ ቱርካን ያለችበትን ሚስጥር ደርሶ አቶ ሳዲቅም በጣም ተናዶ ናስሬንና ሳዲግ አንድ ክፍል ውስጥ ዘግተው እየተጨቃጨቁ በሌላ በኩል ልጆቹ ደሪያዶንሽ መሶትን ጨምሮ ከውጭ ሆነው ጭቅጭቁን እያዳመጡ ነው። ልጆቹም በጣም ተጨንቀዋል። ምን ማለት ነው? ንገሪ ናስሪን፣ ምን ማለት ነው? ስንት ጊዜ ነበር የጠየቁሽ? ለስንት ጊዜ ነበር የጠየቁሽ? ምንም ነገር ከኔ አትደብቅኝ እያልኩ ስንት ጊዜ ነው ያስጠነቀቅኩሽ? ናስሪ፣ ስንት ጊዜ ነው የተናገርኩት? ሚስጥር አትደብቅ እያልኩ ልጅ በዚህ አይነት አስከፊ ሁኔታ ውስጥ ስትኖር እንዴት ዝም ትኛለሽ? ለኔ ይህን ሁሉ መከራ ስታሳልፍ ለኔ ዝም እንዴት ትያለሽ? ምንም ነገር አላውቅም። እኔ አባት አይደለሁም ወይ? እንዴት ነው የምታሳፍሪው? በእውነት ምን አይነት አሳፋሪ ነሽ ናስሪን። ሳዲክ እባክለህ ለፈጣሪ ብለህ ተረጋጋ ተረጋጋ። ሳዲክ እንዲህ ቀላል ይመስልሃል እንዴ? ልጃችንን ከዛ ቤት አውጥቶ መውሰድ ቀላል መሰለ ወይ? ለብዙ ሳምንታት ምን ያክል እንደተሰቃየሁ፣ ምን ያክል እንደተጨነኩ እንዴት አትረዳም ሳዲክ። እንዴት አድርጌ ላውጣት? በእርግጥ ምን ታረጊ ምን ታረጊ ናስሪ። ለእኔ አታማክርኝም። አሁ ብቻሽን ነው ሁሉን ነገር የምትወጪው ብቻሽን ነው። እኔ ማን ነኝ ሲጀምር። አሁ እኔ ማን ነኝ? ለዚህ ቤት እኮ ባዳ ሆኛለሁ አደለም እንዴ? ንገሪኝ። ከእኔ የተሻለ መታወቂ አንቺ ብቻ ነሽ አደለ? ማማከር አስፈልግሽም። የፈለግሽም የምታረጊው ብቻሽን ነው። እኔ ማንኝና ነው ለእኔ ለምን ታማክርኛለሽ? በእርግጥ ምን ላደርግ ሳዲክ ወይ ንገሪኝ ምን ላድርግ? አንተ እኮ ታማሚ ነህ። እንደዚህ አይነት አስከፊ ነገር ብነግርህ ብዙ ችግር ይደርስብሃል። ይህን ነገር ብነግርህ እኮ እዛ ሄደህ ሁሉን ነገር ብጥብጥን እንዲሁም ደግሞ ጭቅጭቁን ሁሉ ጨማምረህበን ነው የምትመጣው። ምን ታረጋልሃታለ? ይሄን ነበረ ገባሽ። በጊዜው ብትነግሪ ኖሮ ሄጃ መጣት ነበረ። ከዚህ በተጨማሪ ደግሞ ያን የተረገመ ሶመር የሚባል የተረገመ ጉሮሮን አንቄ አንገቱን በጥሽ ጥልለት ነበረ። ይህን ሁሉ ነገር ብታረግ፣ ይኸውልህ፣ ይህን ሁሉ ነገር ብታደርግ አንተ ቱርካን ከዛ ቤት ውስጥ ትወጣልሃለች? ትሄድልሃለች? ወይ እንደዚህ ይቀላል? አደለም ሳዲክ። ለዛ ነው ዝም ያልኩት። ልጃችን አንዴ እዛ ቤት ውስጥ ገብታለች። እንደዚህ በቀላሉ ተመንቅራ ምትወጣ አደለችም። ልጃችን ጸንሳለች። ከነሱ ጋር ስጋ ሆናለች። በጣም አስከፊ ሰዓትን እያሳለፈች ነው ያለችው። እያለ እያለቀ ሴ ናስሪን ትናገራለች። ለእኛ ቀላል አደለም እሷን ይዞ ማምጣት ወደዚህ። ለዚህ ነው ዝም ያልኩት ያልነገርኩህ፣ ለዚህ ነው ልጃችን ስለጸነሰች ነው ዝም ያልኩት። ምን ላድርግ ታዲያ ንገረኝ፣ ንገኝሽ ናስሪን ንገሪኝ። የእሷ እናት እንደ መሆንሽ መጠን ምንድን ያደረግሽላት? አዳንሻት? የተሻለ ነገር አደረግሽላት? ንገሪኝ። አሁንም ቢሆን እኮ ልጃችን እዛ ነው የምንኖረው። እኔ ስለደበቅሽ ምንድን ነው የተሻለ ነገር ያደረግሽው? ንገሪ አባት እንደሌለው ሆናለች ልጄ። እኔ ማነኝ ሲጀመር እንዴት ስታርገሽ ትነግርኛለሽ? ምን ታረጊ ናስሪን ምን ታረጊ እያለ ተናዶ ናስሪንም ጥሏት ይሄዳል። ናስሪን ለመረጋጋት በጣም እየከበዳት እምብዋን በጉንጯ ላይ ይፈሳል። በሌላ በኩል የእነ ሶመር ቤትም እንደተበጠበጠ ነው እጁ ላይ ያለውን ደም ካየች በኋላ ሩችያን እየደነገጠች እባክ ልጅ እባክ ተረጋጋ ባክ ልጅ እያለችም ቁስሉን ልታደርቅለት በፎጣም ልጠርግለት ስትል ልቀቂ ብይሻለሁ ማየ ልቀቂ ብይሻለሁ የምናገረው ነገር ግልጽ መሰለኝ ማየ እንዳትጠጊ በቃ ልቀቂ ዞር በይልኝ እንደውም ዞር በይልኝ ከፊቴ ምንም አይነት ሰው ማየት አልፈልግም ሂጂ ልብይሻለሁ ማየ እያለ ሲያመናት ጭቃት እየደነገጠች በመጨረሻም ብቻውን ትታው ትሄዳለች ሶመር እየተጨነቀ ሶፋው ላይ ቁጭ ባለበትም በእጁ ላይ ደግሞ ይፈሳል በመጨረሻም እየተራመደች ቱርካንም ወደ እሱ ጋር ትቀርባለች። አይን ላይ ይተያያሉ። ለቁስሉ ማድረቂያ የሚሆን ፋሻና እንዲሁም ደግሞ አልኮል ይዛለት መታ ነበር። እሱን ጠረጴዛው ላይ ታስቀምጣለች። የሚያስፈልግህን ነገር አምጥችላለሁ፣ ለቁስሉ ማድረቂያና እንዲሁም ደግሞ ፋሻ መጠቅለያ። ቁስልህን አድርቅ፣ እንዲሁም ደግሞ የሚቀባውንም ቀባው። እናትህ እንዳትጨነቅ እሷ እንዳትጨነቅ ብዬ ነው ያመጣሁልህ። አንቺ ይህንን ቁስል የደማውን ቁስሌን በፋሻ እንድትጠቀልልኝ እፈልጋለሁ። አንቺ ተቀሌልኝ እያለ ሲናገርም ፈገግ እያለች በመጨረሻም ፊቷን አዙራ ልቴት ስትል፣ ከተቀመጠበት ተነስቶ ሶመርም እጇን ጥርቅም አድርጎ ይዘዋል። እኔና አንቺ እኮ እርስ በርሳችን ቃል ተግባብተን ነበር የአንደኛችን ቁስል በሚቆስል ጊዜ አንደኛችን ቁስሉን እንደምናደርግ እንደምንከባከብ እንደምንፋቀርና እንደምንዋደጭ እስከ ዘላለም ድረስ ቃል ተግባብተን ነበር። እጇንም ከነጠቀችው በኋላ ፍጥጥ እያለችም ታየዋለች። ይኸውልሽ አንቺ የምታስቢው ነገር በሙሉ ውሸት ነው። ይኸውልሽ አንድም ነገር ለአንቺ የዋሻውሽ ነገር የለም፣ እውነቱን ነግሬሻለሁ። እኔ ለአንቺ ያለኝ ስሜትና ፍቅር ከልቤ መነጨና እውነተኛ ነበር። ዓይኖችሽን እያየሁ አፈቅርሻለሁ፣ እወድሻለሁ ስልሽ ከምሬና ከልቤ ነበር። ያስመሰልኩትን የዋሻውት ነገር የለም። ለአንቺ ያለኝ ፍቅር እውነተኛ ነው። ከልቤ ባላፈቅርሽና ባልወድሽ ኑሮ አንቺን ብትሆኝ አትወጅኝም ነበር። ምንም እንኳን ያለውን ነገር እስከ ዛሬ ዋሻዎች ነገር ቢኖርም እንኳን ለአንቺ ያለ ፍቅር ግን እውነተኛ ነው። ልብሽን ግን በፍጹም እኔ አልዋሸሁትም። አንቺን ባጭበረብርሽ እንኳን ልብሽን ግን አልዋሸውም። ትክክለኛ ፍቅር ነው የምሰጥሽ የነበረው የእኔ ፍቅር። ለአንቺ ያለ ፍቅር እውነተኛና ግልጽ ነበረ። ከልቤ ነው የማፈቅርሽ። ነገር ግን አንቺን ልህኛና በጣም አደገኛ ሆነሽብኛል። በጣም እየጣርሽ ያለሽ እውነታውን ማወቅ ሳይሆን ውሸት እንደሆነ ልብሽ እንዲያምንና ጭንቅላትሽ እንዲያምን እያደረግሽ ያለ፣ እውነታውን መቀበል በፍጹም አትፈልጊም ቱርካን። ውሸት እንዲሆን ነው የምፈልጊው፣ ይህኛ አንቺ የኔን ፍቅር አንቺ ማየት አፈልግም አሁን፣ ለማንኛውም ይሄንን ቁስል በፋሻ ትጠቀልልኛለሽ። ይው እጄን ዘርግቻለሁ፣ በፋሻው ጠቅሊው እያለም ቁስሉን ያሳያታል። አልጠቀልለውም፣ አላደርገውም ስትልም፣ ሶመርም እየደነገጠ ይመለከታታል። በሌላ በኩል ያበደው ሳዲክም መኪናውን በፍጥነት እያሽከረከረ ወደነ ሶመር ደጃፍ ይደርሳል። ከመኪናው ላይም በፍጥነት እንደወረደ ዘበኛውንም ሳይናገር ዝም ብሎ ወደ ውስጥ በፍጥነት እየተራመደ ይገባል። እራሱን መቆጣጠር እየከበደው ሳዲክ ሰውነቱ በሙሉ ይንዘፈዘፋል። አይላን በሩን ከፈት እንዳደረግችለት አቶ ሳዲክ በረጅሙም ይጣራል። ቱርካን ቱርካን እያለ በረጅሙ አቶ ሳዲክ ይጣራል። ሶመርና ቱርካን እንደተፋጠጡ ናቸው። ሁለቱም እርስ በርሳቸው እየተያዩ ይደነግጣሉ። ወደ ሳሎን እንደደረሰ ሳዲክም አባዬ አባዬ ምን ሆናል? ሶመርም ይናገራል። አባት ሳዲክ አንተም ማትረባ በድጋሚ አባቴ እንዳትል፣ አንተ በፍጹም አባቴ እንዳትለኝ። ሩቻንም እየተራመደ ትደርሳለች። ምንድን ነው የተፈጠረው? እያለችም ሩቻን ስትናገር፣ ሳዲክም ዞር ብሎ ይመለከታታል። ቱርካን፣ ተዘጋጅ ቶሎቤ፣ ልብስሽን በሻንጣ አዘጋጅ፣ ወደ ቤት እንሄዳለን። እኔ ልጅ ወደ ቤተሽ ወስድሻለሁ፣ ለዛ ነው የመጣሁት። ሁሉም ይደነግጣሉ። አባት ሳዲቅ፣ እባክህ እንደዚህ አታድርግ፣ የማይሆን ነገር ነው እየተናገርክ ያለው እያለ ሶመር ሲናገር ሳዲቅም እየተናደደ ምን አይነት ፊት ይዘህ ነው አንተ ከኔ ፊት ለፊት የምትቆመው? አንተ ማትረባ፣ ምንድን ነው የምትናገረው? እንዴት ከፊት ይህ ትቆማለህ? ለምንድነው ዞር አትለው? እያለ ተናዶ ሳዲቅ ይናገራል። ትንሽ እንኳን አታፍርም ባደረግከው ነገር ልጄ ላይ በፈጸምከው ነገር ትንሽ እንኳን አታፍርም ወይ? ምን አይነት ሀፍረተቢስ ነህ? ምን አይነት ወራዳ ብትሆን ነው ሞራል የሚባል ነገር እንኳን የለህም ወይ? እንዴት ከፍ ለፊት የቆመት አናግረኛለህ። ልጅ አንቺ አታውቂም መሰለኝ ምንም ነገር አታውቂም። አይደለም ልጅ ተመልከቺ ተመልከቺ፣ የደረሰኝ መረጃ አንብቢው፣ ይሄው ማንበብ ትችያለሽ። ልጅ አንቺማ ምን ታውቂያለሽ? እያለ እየተንቀጠቀጠ ደብዳቤውንም ለቱርካን ያሳያታል። ሶመርም እየደነገጠ ደብዳቤውን ያል ቱርካንም ደብዳቤውን ትቀበላለች። አንብቢው፣ ድምጽሽን ከፍ አድርገሽ አንብብላቸው ለነዚህ ወራዳዎች እያለ ሩቻያንንም በምልክት እንዲሁም ደግሞ ሶመርን እየጠቀሳቸዋል። አዎ ጉዳቸውን ይስሙ፣ ከፍ አድርገሽ አንብቢ የተጻፈውን ደብዳቤ ያቢም ቱርካን እየፈታች መመልከት ትጀምራለች። ሁሉም በድንጋጤ ግራ ተጋብተው ያዳምጣሉ። ወይዘሪት ቱርካን እያለችም ታነባለች። ወይዘሪት ቱርካን እውነታውን መመልከት አለብሽ። እኔ ሚኒን እባብ ነች አልኩበት ጊዜ ቀለል አድርጌ ነበር የተናገርኩት። በፍጹም ሚኒን ማመን የለብሽም። ሚኒ ያንችን ባል መንጠቅ ትፈልጋለች። ሶመርን የግሏ ማድረግ ትፈልጋለች። ይህን ነገር እያነበበችም ዞር እያለች ሶመርን ትመለከተዋለች። ከዚህ በተጨማሪ ሶመር የኪራዝ አባት ነው። ይህንን ማወቅ አለብሽ ቱርካን። እስከዛሬ ድረስ እየዋሹሽ ነረዋል። ሶመር የ ራዛ አባት ነው። ይህንን እውነት የማወቅ መብት አለሽ። ቱርካን ምንም እንኳን ከረፈደም ቢሆን ይህን ነገር ማወቅ አለብሽ። አንቺንና ሶመርን ለመለየት ሚኒ የማታደርገው ነገር አይኖርም። በእጇና በአቅሟ ያለውን ነገር በሙሉ ታደርጋለች። እያለችም ታነባለች። በሌላ በኩል ሆስፒታል፣ ሚኔ ከገባችበት ኮማ አይኖቿንም ገልጣ ለመጀመሪያ ጊዜ መንቀሳቀስ ትጀምራለች። አሁንም ቢሆን ቱርካን እያነበበች ነው። ሚኒን በፍጹም ማመን የለብሽም፣ እባብ ነች። ሚኒን በፍጹም አተመኛት ወደማቶቿ ዝግት ውስጥ የከተተችሽ እንዲሁም ደግሞ ከባለሽ ጋር እንድትጣይ ከአቶ ፈርት ጋር አብረሽ ፎቶ እንድትነሽ ያደረገችው ሁሉንም ነገር የሰራችው እሷ ነች። አንቺ እሷን ልትንከባከቢያትና ልታቀርቢያት በፍጹም አይገባም። ጋዜጣ ላይ ሁሉ እንዲወጣብሽ ያደረገችው እሷ ነች። የአንቺ ሕይወት ምስቅልቅሉ የጀመረው በሚኒ ምክንያት ነው። ሁሉን ነገር ያቀናበረችው እሷ ነች። ጋዜጣ ላይ ፎቶ እንዲወጣም ሁሉን ነገር ያደረገችው እሷ ነች። በተለያዩ የዜና ጣቢያዎች ፎቶሽ ሁሉ እንዲወጣ ያደረገችው እሷ ነች። እያ ላይ ስታነብ እየደነገጡ ሶመርና ሩቺያን ሁሉ መመልከትና እርስ በርሳቸው መተያየት ይጀምራሉ። ከዚህ በኋላ በፍጹም አንቺ መሰቃየት የለብሽም ቱርካን፣ ይበቃሻል የሚለውን የጻፈውን መልእክት ሳዲክ ሰው የሰጠውን መልእክት በሙሉ ጨርሳ ታነበበች። በኋላ አሁንም ቢሆን ቱርካን ግራ ትጋባለች። ደብዳቤውን የጻፈው እንዲሁም ደግሞ ለሳዲክ የሰጠው አቶ ኒሃት ኤርጉነር ነበረ። በሌላ በኩል አሁንም ቢሆን ሚኔ ሰውነቷን ለማንቀሳቀስ እየሞከረች ነው። እጇን ከፍ እያደረገች ለማንሳት ትሞክራለች። አፍንጫዋ ላይ የተገጠመውን መተንፈሻም ቀስ ብላ ከአፍንጫዋ ላይ ታነሰዋለች። አይኖቿንም ወደ ቀኝ፣ ወደ ግራ ለመጀመሪያ ጊዜ ሚኔ ማንቀሳቀስ ትጀምራለች። በሌላ በኩል ሳዲክ ልጄ በቃ ይበቃሻል፣ እንግዲህ እቃሽም በሙሉ ሰብስቢ፣ እዚህ ቤት ውስጥና እንደዚህ አይነት ሰዎች ባሉበት ቤት ውስጥ በፍጹም አንቺ መኖር የለብሽም፣ በይተንሽ እንሂድ፣ ቶሎ በይ ብሎ ተናግሮ እጇንም ያዝ እያደረገ ሳብ ሲያረጋት፣ አንገቷንም እየቀሰቀሰች አልሄድም የሚል ምልክት ለሳዲክም ታሳየዋለች። ግራ እየተጋባ ሳዲክም ዝም ብሎ ይመለከታታል። ቱርካን ልጄ ቱርካን በዚህ በምትመለከችው በር ከእኔ ከአባትሽ ጋር ካልወጣሽ የማትጂ ከሆነ መቼም ቢሆን ይቅር አላልሽም፣ ይቅርታ አላደርግልሽም። ነግሬሻለሁ። ይሄ ብቻ አይደለም ይወልሽ ቱርካን የምትባል ልጅ የለችኝም ነው ምለው። ከዛ ይህን ተናግሬ ከዚህ ይወጣለሁ። ቱርካን የምትባል ልጅ አይኖረኝም። ግራ እየተጋባች አንድ ጊዜ ሩችያንን እንዲሁም ደግሞ አንድ ጊዜ ሶመርን ቱርካን ትመለከታለች። በመጨረሻም አባቷን ታያለች። አባዬ እኔ ከዚህ ቤት አልሄድም ብላ ስትናገር እየተንቀጠቀጠ ሳዲክም ግራ ይጋባል። ራሱን ለመቆጣጠር ይገብደዋል። በአንጻሩ ሶመር በጣም ደስ ይለዋል። እንዲሁም ደግሞ ሩቺያንም በጣም ደስ እያላት ፊታቸውም ያበራል። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ነውላችሁ።